ወይ ዘንድሮ እኮ በቃ ድራማው እንደቀወጠ ነው እላችኋለሁ። ካባቢ ድራማ ማብቂያ የሌለው ድራማ ማለት ነው። ትናንትና ደግሞ አብረሽ ምን ይላል? በሰላችሁ፣ እኔ እኮ ናፍቀሽኝ ነው የመጣሁት። አንቺ ከአንተ ከእኔ ምን አለ ልብህ ምንድን ነው? ትውስታዬን አስታወስሽኝ አስታወስከኝ አለችላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ወድ የተከበራችሁ የሀያት ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ብዙ ዝት በልልኝ። እንዴት ናችሁ ል ደህና ናችኋ? እኔ ምነው ማለት ነው። እኔ እኮ በቃ የኢትዮጵያ እኮ ድራማ ማለት ነው ሀቂቃ ማብቂያ የሌለው ነገር ነው። በቃ ማብቂያ የሌለው አልኳችሁ። ማብቂያ ማብቂያ የሌለው ነገር እሺ፣ አባይቤ እና አሁን ትናንትና አብርሽና ሩታምን እንዴን ሲቢሉ ጥሩ ነው። እሱም ናፍቀሽ መጠው አለ። እሷም ምን ታስታውሳለህ ምን ትውስታለህ አለችው። ይሄ ማለት ምን ማለት ነው። እ ትውስታችሁ ማናት? ያሳልፋችሁ ትውስታ የብቻሽ ገና ሳምንት ነው መሰለኛ ሆነሽ ቤተሰቦች ሲጋጠረሽ ማለት ነው። ትውስታ ትውስታው በቃ ሸተተሽ ዴ እስከ ዛሬ እኮ በቃ እን አሻፈረኝ እያልሽ ነበረ። እና ሄ ትውስታ እኮ እንደ ብዙ ጨዋታ ብዙ ነገር ያሳልፋችሁበት። እንዴ፣ ምን አስበሽ ነው ይሄን ነገር ራሽ ልቲ የቻልሽ ማለት ነው ሀቢብቲ እና እውነት በጣም ነው ያሳቅሽኝ፣ ማለት ነው ሀያቴ። በጣም አሳቅሽኝና እሱ ያንቺም የሁለታችሁም ስራ በጣም ነው የሚያስቀው ሁሉ ነገር ይናንተስ፣ የእናንተ የከፋ ነው የከፋ አልኳችሁ የከፋ ነው። እናንተና በጣም ነው ያሳቃችሁ እኝላችኋለሁ፣ የኔ ውዶች ማለት ነው። ስለዚህ ምን አስባችሁ ነው እንዲው እኛን ንትን ለምትለ ታዲያ? መጀመሪያ ስሜት ሳተ ፍቅር ገባች። ፍቅር ማለት ነው ፍቅር እንትን የሚል ነገር አታስቁኝ ይላችኋል ወይ? ይህ ፍቅር ነገር እኮ ልብን፣ አይንን፣ ሁሉን ቀልብን ይሰት እንትን ይላል መሰል ማለት ነው ምንድን ነው የሚባለው? ይሰውራል መሰል ማለት ነው ይፈውሳል ነው ይሰውራል ነው የሚባለው እና በጣም ገራሚ ነገር ነው ማለት ነው። ሀባይቢ በጣም ነው ያሳቃችሁ ይሄ ማለት ነው። አታስቁኝ እሺ። የእናንተ ድራማ እኮ ማውቂያ የሌለው ነገር ስለሆነ አታስቁኝ እላችኋለኝ በጣም ነው የምታስቁት ላችኋል እኔ ውዶች እኔ ቀኖች ማለት ነው። እና የእናንተ ስራ እኛ እኮ መጀመሪያ ም እኮ ታዲያ ማለት ነው እናቃለን እኮ ያው፣ እናንተ ግን ልክ እንዲያላወቅን አድርጋችሁ እንደሞ ይቆጥራችሁን እንጂ እኛ ከድሮውም ያው ድራማ እንዲሆነ ማለት ነው። እና መጀመሪያስ እናንተም የተጣላችሁ አልተጣላችሁ ም እኮ ስለዚህ አብርሽም አንቺ ባትመጪ አለ እኔ ደግሞ ግዴታ ነው አንቺ ማያት አለ አዎ ደማ ግዴታ ነው። ሆድ ያለው የአንተ ልጅ አይደለም። እንዲ ግን እንዲጀክ ማለት አልተጣላንም። ማለት ምን አስፈራችሁ ነው የኔ ጥያቄ። እኔም ነው እናንተ ምን አስፈራችሁ? ይሄ ነገር የሚሆነው ነገር ማለት ነው። ሀባይቢ አታስቁኝ። የእናንተ ነገር እኮ ማብቂያ የሌለው ነገር ሆነብን ዘንድሮና እናንተ ታዲያ እናንተ ዲራማ ያልቅ እኛም ማውራታችን አንተው እንደ ተያይዘን በቃ። እናንተማ ለፍልቁ እኛም ደግሞ መስራታችንን አናቆሙ ማለት ነው። ስለዚህ እናንተ ወዲዋላ ትጥሉ እኛም ወዲዋላ እንላለን። ነገር ግን እናንተ ዲራማውን ስትቀጥሉ ደግሞ እኛ ደግሞ ዲራማ መሆኑን መናገራችን ያው የማይቀረቡ ማለት ነው። ዲራማችሁ ወይ ግልጽ ነው። እናማ እኛ መጫዋሽ አድርጋችሁ እናንተ ሀቁን ብትናገሩ ሳኔሩ ትዬ ምን አስበሽ ነው እንዴ? ሱ እኮ ባል እኮ ባል እኮ ማመዋየ አሁን አንቺ ገና ትዝታ ትዝታ ትዝታው ትዝታው ትዝታ ትዝታለች ሮታ እና ትዝታሽ እንዴት ነው ውለሽ ያለው? ሀቢብቴ ትዝታው እንዴት አድርጎ ይዞሽ ነው? የትዝታው ነገር ማለት ነው፣ የትዝታው ነገር ትዝታው ትዝታ ትዝታ ትዝታ ትዝታ የሀገሬ ትዝታ እያላችሁ ማለት ነው። ፈትሃ እያላችሁ እናንተም ፈትፍቱ እኛም ደግሞ ወደኋላ እነ ለማውራት እ መዲም ቅመም እንዲሆነች እኮ ያው ድራማውን ታውቃለች እኮ። ሞኝ እንዲው ሞኝ አድርጋችኋት እናንተ እኮ በቃ እንዲ ቆጥራችኋት ይሆን ኦሶ ለመዲም ቅመም ዲራማ አያልቅም ነው ይችላችሁ ዲራማው የእናንተ ማንም ወዲ ኋላ የሚላት ያላና የማዲየም ቅመም እንዲሆነች አባቴ ኃይለኛ ናት፣ ኃይለኛ ማለት ነው፣ ኃይለኛ ነገር ናት። እና እንደዚያ ነው ላችሁ ያለን ውጦች አታስቁኝ ማለት ነው፣ አታስቁኝ። የእናንተ ዲራማ ማብቂያ የለለው። እኛም እንግዲች አለን ላችሁ እያልን ነው እና እናንተም ዲራማውን ማውን ሄዱበት። እኛም ማውራታችንን አንተው እላችኋለሁ። እኛ ባይቤ ማለት ነው የኔ ቅመሞች፣ የእናንተ ዲራማ ማብቂያ የለለው።

የዲራማው ድምቀት ደግሞ እንፈልገሽ ነው እንመጣሽ ሆነ እንዲያው ናፈቅኝ ያልኩሽ ናፈቅ ያለች እኮ በቃ ነፍቅ ብዬ አላለችም። ከዚያ ናፍቆታን ሰፈሰፈኝ ሩትዬ፣ አንቺም ጠፋሽ፣ እኛም ደግሞ አለን ተያይዘን እንዲያው ምን ተያለሽ ማለት ነው። እንጃ ምን ታያለሽ ማለት ይሄ ነው። አንቺ የከው ፈታ ዘናበይ እንላለን ናባይ ማለት ነው እና የነገር እንዴት ነው? እላችኋለሁ የኔ ቅመሞች ማለት ነው። የኔ ቅመሞች እላችኋለሁ። የምወድያችሁ የምወድያችሁ የምንድነው የሚባል የማከብራችሁ ነው የሚባለው። እና ይህን ይመስላል። ስለዚህ ላይክ እና ሸር እያደረጋችሁ አንበረታተኛ ናችኋለን ወደ ወዳችኋለው

ዲራማው እየተጠናቀቀ መሰለኝ። አሁን እንኳ የአብርሽ እና የሩታ ዲራማ ያው ማብቂያ የሌለው ነገር ነው ማለት ነው። ማብቂያ ስለሌለው የዛ ነው ላችሁሉኝ፣ ማብቂያ የሌለው ነገር ሆነብን። አሁን ግን ዲራማው ያው ትንሽ ትንሽ ይቀረዋል መሰለኝ። ገና ነው ነገሩ የነሱ እንትን አይልም፣ ማለቂያ የሌለው ነገር ስለሆነ እስቲ እንግዲህ የዲራማው መቼ እንደሚያበቃና ያለነ ዲራማው ሲጠናቀቅ ደግሞ እናንተ ምን ትላላችሁ? ምንድን ነው የሚባለው? ዋሽ ወይን አገዳ እንዲትሉ፣ ዲራማው ማብቂያ የሌለው ነገር ነው። አሁን ደግሞ በሌላ ርዕስ እንዲያው ምን አስታውስህ ነው፣ እንዲያው ምን ትዝ ብልህ ነው የመጣ ሆኜ እኮ ትዝ ያለኝ ተባባሉ። በቃ እንዴት እንዴት እንዴት እንዴት እንደዚያ እየተባባሉላችሁ እነሱ እነቴ ወይዬ፣ ይህን ይመስላችኋለሁ። እና ላይክ እና ሸር እያደረጋችሁ እኔ እታችሁ እንዲሁም ማበረታቱኝ ለማን ብላችሁ ገባችሁ? ምን ይመስላችኋል? ወይ ላይክ እና ሸር እያደረጋችሁ አበረታቱኝ። የምወዳችሁ እናንተ መቼም እኔን አሁን ሌሎችን ዩቲዩበሮች ቢሆን ማለት ነው ይህን ይህን ይህን ስታበረታቷችሁ፣ እኔ ግን ለምን ነው ሸር እንኳን ማድረግ ያቃታችሁ? ኧረ ተው አስታድጉኝ፣ እኔም እኮ በጠቀምን በአዲጊቱ ቤቢ አርግ ላይ ምናሽ ምን ነበረበት? አሁን ተን ኋላ ላይ ከፈቱላ ማለት ነው። በቃ እዛ ላይ ደርሰዋል ማለት ነው። ወላሂ የምነግራችሁ እዛ ላይ ደረሱ። አኳችሁ አሁን በጣም ጎበቱ ነው ማለት ነው። እና እዛ ላይ ደረሱ ለምሳሌ አሁን አሁን የከፈቱት ማለት ነው። ቀርሞ እነሱ በሳምንት በምናምን ያርጋሉ። ይህም ግን የሚያሳድገ ሰው የጥፋ እንዲላላ ብላችሁ እና ለምን ነው ውነው ምላችሁ ሀባይ ቼን እኮ የመዲም ቆመም ነበርኩና ላይክና ሽር ብታረጉልኝ ምን ችግር ነበረ? እወዳችኋለሁኝ። እና ላይክና ሼር አድርጉልኝ። እወዳችኋለሁኝ። እናንተ መቼም እኛን ለማሳደግ የሚከብዳችሁ ነገር አለ። ስለዚህ አበረታቱ፣ የሞዲያችሁ ላይክና ሼር አትርሱ። ባይ ባይ! ይመቻችሁ ደና